ሊትር በቀን እያመረትን ወተት ማለት ነው። በቀን 61 ሊትር የምትሰጥ ከብታለች። ባይደወይ ከብቶች በጣም ካልም የሆኑ ፍጥረቶች ናቸው። ጸብ ካለ ደስ ማይል ኢሞሽን ካለ ወተት ይቀንሳሉ። በህይወት መንገድ ውስጥ ስትሄድ ቻሌንጅ የምትደረጋቸውን ነገሮች ቻሌንጅ ተደርገህ ለዛ ራስህን ሰተህ በደንብ ተፈትነህ አልፈ ለመውጣት በትክክል ያን ነገር ተወዷለሁ። ድንቅ ሰው ደግሞ አህጉሩን ይጠቅማል። ሰው ራሱ ሆዱን ለመሙላት ቆንጆ ልብስ ለመልበስ ቆንጆ መኪና ለመንዳት ብቻ ነው ብዬ አላስብም የተፈጠረው። አልሚ ከሚባሉ ወሳኝ ምግቦች መካከል ግንባር ቀደሙ ነው ወተት፣ እንቁላል ወሳኝ እንደሆነ ይታወቃል። አነን አግሮ ኢንዱስትሪ በ30 እርጉዝ ጊደሮች እና በስምንት 8 እጆች ነው የጀመረው ሎካል ማርኬት ነው ከብቶቹን ሰብስበን የጀመርነው ከገበያ ማለት ነው። መቶ ሚሊዮን ህዝብ ባለበት ሀገር እኔ አስቤ ስነሳ እንደ አፍሪካ ሶስት አራተኛ የአፍሪካ ህዝብ በአቅሙ ኳሊቲ የሆነ ወተት መጠጣት ማስቻል ነው የኔ ቅድ ብዙ ሰዎች እውቀታቸውን ሼር ማድረግ አይፈልጉም። ኦፕን ሆኜ ኢንፎርሜሽን በሰጧች ቁጥር አንደኛው ወደዚህ ስራ ውስጥ የሚገባው የሰው ቁጥር እየጨመረ ይመጣል። ያ ብቻ አይደለም፣ ከገቡ በኋላ እውነት ፍላጎታቸው፣ እውነት ህልማቸው፣ እውነት ተሰጧቸው ይሄ እንደሆነ የሚያገኙ ሰዎች ቁጥር በጨመረ ቁጥር ሀገር እየተለወጠች ትሄዳለች። ስምህን እና የስራ ድርሻህን አሁን ያለንበትንም አካባቢን ጭምር ለተመልካቾቻችን የትገልጽልን? ስሜ እስክንድር ዮሴፍ ነው። አሁን የምትገኙት ቢሻን ጉራቻ የሚገኘው አንና አግሮ ኢንዱስትሪ ግቢ ውስጥ ነው ማለት ነው። ባለቤት እና ስራ አስኪያጅ ነው። እንዴት ነው ልትጀምሩ ተቻላችሁት? ኤሪያን ስንመለከት በጣም ሰፊ አይደለም፣ ነገር ግን ብዛት ያላቸው ከብቶች እዚ ጋ አሉ። ወደ በኋላ የምናወራቸው ለእነዚህ ከብቶች የሚያስፈልጋቸው ነገር አሁን እንደጠቀስክልን ከሳር ጀምሮ። የተለያዩ መናዎችን እዚ እንደምታዘጋጁ ነው። እስኪ አጠቃላይ ሂደቱ እናውራለን። አነን አግሮ ኢንዱስትሪ በ30 እርጉዝ ጊደሮችና በስምንት እጆች ነው የጀመረው። ከሎካል ማርኬት ነው ከብቶቹን ሰብስበን የጀመር ነው ስንገዛ ከሎካል ማርኬት ላይ ነው ሰብስበን የገዛ ናቸው። ከገበያ ማለት ነው። ከገበያ ማለት ነው። አሁን ኒርሊ ግን ከመቶ በላይ ሀርድ ሳይዝ አለው። ከመቶ በላይ የሚቆጠሩ ከብቶች አሉ ግቢያችን ውስጥ ማኔጅ የምናደርጋቸው ዴይሊ ፕሮዳክሽናችን ከ1ሺ እስከ 1ሺ200 ሊትር በቀን እያመረትን ነው ወተት ማለት ነው እንደ አንድ ዴሪ ፋርመር በእኛ ሀገር ሴናሪዮ የተለያዩ ሀገራትን ተሞክሮ ቀምሮ እንደሚሰራ ተፈጥሮ ለእኛ ሀገር የሰጠችውን ኦፖርቹኒቲ መጠቀም እንድችል አድርጌ ለመስራት የሞከርኩባቸው ነገሮች አሉ ከነዛ ነገሮች መካከል በመሰረታዊነት ሶስት ነገሮች አሉ የመጀመሪያው ኒውትሪሽን ወይም ደግሞ መኖ ላይ የሚሰራት ሁለተኛው ብሪዲንግ ሴሌክቲቭ ብሪዲንግ እንለዋለን በሴሌክቲቭ ብሪዲንግ ውስጥ ሳየር ማች የሚባል ነገር መጠቀም ጀምረናል። አሁን ላይ ኒውትሪሽን ላይ ደግሞ ሩመኔት የሚባል አንድ አዲስ ቴክኖሎጂ መጠቀም ጀምረናል። ሶስተኛው ጉዳይ ደግሞ ኮንፈርት ዞን ለእኛም ለከብቶቻችንም ተፈጥሮ በሚሰጣቸው እና በሚመቻቸው አይነት መንገድ ከብቶቻችንን ማኔጅ ለማድረግ ጥረት እናደርጋለን። እኛም እነሱም በጋራ የሚመቸንን አይነት ኢንቫይሮንመንት ከመፍጠር አኳያ እንሰራለ ማለት ነው። እነኝህ ሶስት መሰረታዊ ፒላሮች ይዘ ነው ይህን ግቢ በደንብ አድርገ ማየት ያለብህ ማለት ነው። ኒውትሪሽን፣ ሴሌክቲቭ ብሪዲንግ እና ኮንፈርት ዞን የሚሉ ሶስት መሰረታዊ ፒላሮች ነው ላለፉት አራት ዓመታት የሰራ ነው። እና በዛ ውስጥ በጣም ብዙ እድገቶችን፣ ብዙ ለውጦችን፣ ብዙ ጥቅሞችን አግኝተናል። ከመጀመሪያ ካመጣናቸው ብሪዶች አቬሬጅ ስናገኝ የቆየ ነው ፕሮዳክሽን ኒርሊ ከ14 ሊትር እስከ 16 ሊትር ባለው ማርጅን ውስጥ ነበር። ከረንትሊ ግን አቬሬጃችን ከ25 ሊትር እስከ 30 ሊትር ባለው ማርጅን 30 ሳፊ ባንደርስም ከ25 እስከ 28 ባለው ከአንድ ከብት ከ25 እስከ 28 ሊትር አቬሬጅ ደርሰናል። አክቹአሊ ከፍተኛ ፔዲግሪ ያላት ከብት እንደ ሀገር እኛ ግቢ ውስጥ ነች ያለችው ብለን ነው የምናምነው ኦልሬዲ አገር አቀፍ እንስሳት ሀብት ኦልሬዲ መቶ ዳታውንም ኮሌክት እንዲያደርግ አድርገናል። በቀን 61 ሊትር የምትሰጥ ከብት አለች ከነዚህ ከብቶች መካከል። ስለዚህ ቀጣይ ማስጎበኝህ ማሳየህ ከነዚህ ሶስት ፒላሮች ጋር በተያያዘ ነው የሚሆነው። ማለት ከብት እርባታ ሲባል ሰዎች በጣም ከባድ ነገር አድርጎ ነው የሚያስቡትና እናንተ ጋር ስንመጣ ደግሞ እየተዝናና ጥሩ አየር እየተነፈስክ ከብት እርባታንም የዶሮ እርባታንም እዚህ ጋር እያየን ያለ ነው። እንዴኔ እንደዚህ ገብቼ ሳየው ላካ እንደዚህ ቀላል ነው ወይ የምን እምነት አሳደረብኝ። እንዴት ነው የከብት እርባታ ስራ እንደሚባለው ከባድ ነው ወይስ ቀላል ነው? ባንተ ይታስክ በመሰረታዊነት አንድ ነገር አምናለሁ። ኔ ምንድን ነው መሰለ አሁን አንተ ጋር የተፈጠረው ስሜት ሊፈጠር የቻለበት ምክንያት ይሄ ነው ብዬ ስለማስብ ማለት ነው። ሰው ሰው ሲሆን አትሊስት ከራሱ አልፎ ቤተሰቡን ማኔጅ ማድረግ የሚችልበት ቤተሰቡን የሆነ የሚወደው ነገር ላይ እንዲደርስ መርዳት የሚችልበት ፖቴንሻሉን አውጥቶ መጠቀም አለበት። ጎበዝ ሰው ደግሞ አካባቢውን ዙሪያ ያለውን ማህበረሰብ መጥቀም የሚችልበት ትልቅ ሪሶርስ ከውስጡ አውጥቶ መጠቀም አለበት። እጅግ በጣም ጎበዝ ሰው ደግሞ አገሩ የምትጠቀምበትን ነገር ከውስጡ አውጥቶ ከራሱ አልፎ ያን ማድረግ መቻል አለበት። ድንቅ ሰው ደግሞ አህጉሩን ይጠቅማል ብዬ አስባለሁ። ምን ልል ፈልጌ ነው? ሰው ራሱ ሆዱን ለመሙላት ቆንጆ ልብስ ለመልበስ ቆንጆ መኪና ለመንዳት ብቻ ነው ብዬ አላስብም የተፈጠረው እነኚህ ነገሮች መልካም ናቸው፣ ግን ከዛ ያለፈ። ውስጣችንን በጣም አድርጎ ሊያረካ የሚችል አንድ ወሳኝ ነገር አለ። ከራሳችን አልፈን ምን ያህል ሰዎች ላይ ኢንፍሉዌንስ ፈጥረናል የሚል ነገር። ያን ደግሞ ማድረግ የምንችለው ምን ወደውን ውስጣችን የሚቀበለውን የማንሰለቸውን ስንሰራ፣ ሁልጊዜ ደስተኛ የምንሆንበትን ነገር ስናደርግ ነው ማለት ነው። ገበሬ ያልሆነ ሰው እዚህ ውስጥ አምጥተኸው ሙሉ ቀን ዋል ብትለው ሊከብደው ይችላል። ኦኬ፣ አንድ ቀን ሊውል ይችላል። ሴታፑም ጥሩ ስለሆነ ሳምንት፣ ወር ቆይ ብትለው ግን ሊሰለቸው ይችላል። ፓሽኑ ወሳኝ ነው። ማለትም በህይወት መንገድ ውስጥ ስትሄድ ቻሌንጅ የምትደረጋቸውን ነገሮች ቻሌንጅ ተደርገህ ለዛ ራስህን ሰጥተህ በደንብ ተፈትነህ አልፈህ ለመውጣት በትክክል ያን ነገር ትወደዋለህ ወይ ትቀበለዋለህ ወይ ሩቲኑን ለማለፍ ፓሽኔትድ መሆን መቻል አለብህ። ስራውን መውደድ መቻል አለብህ። አንሌስ ኢንፍሉዌንስ አታደርግም፣ ሌላውንም ሰው መጥቀም አትችልም። ያተሰጡህ ውስጥህ ነው ማለት ነው እግዚአብሔር በውስጡ ያስቀመጠው ተሰጦ ነው። ጊዜ የምትሰጠው ከሆነ የምትወደው ከሆነ ሌሎች ሰዎች በቀላሉ ሊያደርጉት የማይችሉት ፋይናል ሪዛልቱን አይተው አድማየር የሚያደርጉህና እነሱ ራሳቸው ኢንስፓየርድ የሚሆኑበት ነገር ያ ያንተ ህልም ነው ማለት። ስለዚህ በዚህንኛው ጎን አንተን የሚያረካ የምትወደው ሁልጊዜ ስታስበው የማይጸጽት ደስተኛ የምትሆንበት ነገር ሲሆን፣ በዛንኛው በኩል ደግሞ ሰዎች እየተጠቀሙ እንዳለበት ወይም ደግሞ ሰዎችን ለመጥቀም እንደምትሰራው አድርገህ የምታስበው ከራስህ አልፈህ ብዙዎች ላይ ኢንፍሉዌንስ ለማድረግ የቻልክ እንደሆነ የምታስበው አይነት ስራ ከሆነ ያ ስራ ቤስት ነው የሚሆነው። አሁን እየበሉ ነው ያሉት ምንድን ነው የሚባለው? ይሄ ምግባቸው ይሄ ምግባቸው ቶታል ሚክስድ ሬሽን ነው። ውስጡ አልፋ አልፋ አለ፣ ኤሌፋንት ግራስ አለ። በክረምት ወቅት ብቻ ዘርተን ከግንቦት አካባቢ አንስቶ እስከ ጥቅምት ባለው ማርጅን ውስጥ በቆሎ ተዘርቶ የሚደርስበት ጊዜ ነው። ሀርቨስት አድርገን ጥቅምት መጨረሻ አካባቢ ድረስ ፓክ አድርገን አስቀምጠን ከጥቅምት ጀምሮ እስከ ግንቦት ድረስ 40 መኗቸውን የሚሸፍንልን አይነት ሳይሌጅ የሚባል መኖ አለ። ምናልባት ባንከሩ እዛ ጋር ነው ያለው ፊድ ባንከሩ እሱ አለ። ዚህ ውስጥ ቦሎቄ ገለባ አለ እንዲሁም ደግሞ የጤፍ ስትሮ አለ ለማለት ነው። ሶ ይህን እንዴት ፎርሙሌሽኑን ሰራኸው ካልከኝ አሁን ጊዜው በጣም ቀላል ነው። አፕሊኬሽኖች አሉ። አሁን ደሆል ከብቶቻችን እነዚህ የምታያቸውን ከብቶች ዳታቸው ሪከርድድ ነው፣ ወይል ሪከርድድ ነው። ማን ማንን ወለደ፣ እንዴት ተወለደ፣ እያንዳንዳቸው የሄልዝ ሂስትሪያቸው ይታወቃል ምናሟቸው ምን እንደተሻላቸው ምን እንደዳኑ ዲቴል ሳይርማች የሚባለውም ነገር እዚህ ላይ ቤዛ አድርጎ ስለሚሰራ ማለት ነው። ብሪዲንጉን ስንሰራ፣ የማዳቀል ስራውን ስንሰራ ከብቶቻችንን ዲቴል ያለውን ሂስትሪያቸውን፣ ምን እንደወለዱ፣ መች እንደወለዱ፣ ሪፕሮዳክቲቭ ኦርጋናቸው ያለው ጤንነት፣ ወልደው በምን ያህል ጊዜ ወደ ፍላጎት እንደመጡ፣ እንደተዳቀሉ፣ ኮንሲቭ እንዳደረጉ ዲቴል ሪከርድ ይደረጋል። ኪሏቸው፣ የሚሰጡት የወተት መጠን ወተታቸው ውስጥ ያለው የፋት መጠን የፕሮቲን መጠን ሶሊድ ማተሩ ዲቴል ሪከርድ ይደረጋል። እነኛ ሪዛልቶች ጠቅላላ ተሰብስበው ኔዘርላንድ አንድ ትልቅ ካምፓኒ አለ። እኛም በጣም ሰፖርት እያደረገን ያለ ቅድም የጠየቀኝ ጥያቄ አለ። እውቀትን እንደው ሼር ማድረግ ምን ይጠቅማል ማለትም፣ ላይክ ብዙ ሰዎች እውቀታቸውን ሼር ማድረግ አይፈልጉም። እኛ በራሳችን የፈጠር ነው ትልቅ ፈጠራ የለም ብንፈጥርም እንኳን ሌላውን ሰው እንዲጠቀም ከማድረግ አኳያ ስለሆነ እኛ ከፈጠርነው ነገር ላይ ተነስቶ ሌላ የተሻለ ነገር እንዲፈጥር በተቻለን ፍጥነት እውቀታችንን ቶሎ ነው ትራንስፈር ማድረግ መቻል ያለብን። ያወቅ ነው የገባነው ነገር እንደ ሀገር ደግሞ እንደ ኢትዮጵያ ይሄም በጣም በብዙ ጥፍ የሚያስፈልገን ነው። አሁን ያለውን ኢንቫይሮመንት መቀየር ካስፈለገ ገብቷል ሰው በጣም የሚጠቅም ፍጥረት ነው የሚለውን እሳቤ በደንብ መጨመር ካስፈለገ አዌርነስ መቀየር አለበት። ስለዚህ ከዛ አኳያ በደንብ ይጠቅማል። እኔ አሁን እዚህ ጋ መተው ሰዎች ያለውን ኢንፎርሜሽን ሼር ባደረግኳቸው ቁጥር እናንተ መታችሁ ኦፕን ሆኜ ኢንፎርሜሽን በሰጧችሁ ቁጥር አንደኛ ወደዚህ ስራ ውስጥ የሚገባው ሰው ቁጥር እየጨመረ ይመጣል። ያ ብቻ አይደለም። ከገቡ በኋላ እውነት ፍላጎታቸው፣ እውነት ህልማቸው፣ እውነት ተሰጧቸው ይሄ እንደሆነ የሚያገኙ ሰዎች ቁጥር በጨመረ ቁጥር ሀገር እየተለወጠች ትሄዳለች። ነገ የእኛም የልጆቻችንም ታሪክ እየተለወጠ ይሄዳል ማለት ነው። እንደ ሀገር እኛም ተጽዕኖ እየፈጠር እንሄዳለን የሚለው ብሪዲንግ ሲሰራ ኔዘርላንድ ብለስ የሚባል ድርጅት አለ። እነኛን ቅድም የነገርኩን ዳታዎች ጠቅላላ በመሰብሰብ ወደዛ እንልካቸዋለን። ሶስት ፎቶ አድርገን አንድ ላይ እንልካቸዋለን። ሶ ከፕሮዳክሽን አኳያ ችግር ያለባቸውን ከብቶች የተሻለ ፕሮዳክሽን የሚሰጡ ከብቶች አሁን ሳይዛቸውን የአደር ሳይዝ ማለት የግት ሳይዛቸውን ያሉ እግራቸውን ያሉ ፎቷቸው ላይ ፕሮዳክሽናቸውን ፊዲፊሸንሲያቸውን ያሉ ምን ያህል ኪሎ በልተው ምን ያህል ፕሮዳክሽን ሰጡ የሚለውን ያሉ መሻሻል ያለበትን ፖይንት ያዩና ሳየሩን ኮርማውን ሳየር ማለት ኮርማውን የተሻለ እነሱ በደከሙበት ሴክተር የተሻለ ፐርፎርም የሚያደርግ ሳየር ጋር ክሮስ እንዲያደርጉ ያደርጋሉ ማለት ነው። የሚወለዱ ጥጆች የተሻሉ እንዲሆኑ ይሆናሉ። ፕሮዳክሽናቸው ይሻሻላል፣ ፊድ ኢፊሸንሲያቸው ይሻሻላል፣ አቋማቸው ይሻሻላል። ኢን ዘ ኒር ፊውቸር አሜሪካን፣ ዩሮፕ እንደምታያቸው የተሻሉ ዝርያዎች ከእኛም ሀገር ወጥተው ፐርፎርም የሚያደርጉበት ነው የሚሆነው። ባይ ዘ ዌይ እንደ አንድ ዴሪ ፋርም የእኛ ሀገር ቤስት ብራንድ ነው ቦረና። ምክንያቱም አሁን እዚህ የምታያቸው ከብቶች ጠቅላላ ኢኒሽሊ የዘር ሀረጋቸው የሚነሳው ከቦረና ነው ክሮስ እየተደረጉ ነው የመጡት። ክሮስ ማድረጉ ለምን አስፈለገ ካልከኝ ሎከል ያለውን አውትብሬክ እኛ ሀገር ያሉትን የተለያዩ በሽታዎች ሬዚስት ማድረግ የሚችሉት ቦረናዎች ስለሆኑ፣ ማለት ቀጥታ አምጥተህ ምንድነው ስታደርጋቸው አዳፕት ማድረግ አይችሉም። አሁን ከኔዘርላንድ አምጥተ ፊዱ ራሱ አዲስ ነው፣ አየሩ አዲስ ነው፣ የሚያዩት የሚንቀሳቀሱበት ኤሪያ ጠቅላላ አዲስ ነው የሚሆንባቸው። ሶ ከዛ አኳያ በቀላሉ ምንድን ነው ሊያደርጉ አይችሉም። በጥቂት በጥቂቱ እየዳሰስኩልህ ነው እየሄድኩ ያለው። ቅድም ከነገርኩ ፒላሮች መካከል የብሪዲንግን በተሰሱ የከቨር ያረኩ ይመስለኛል። ሌላኛው የኒውትሪሽን ጉዳይ ነው። ኒውትሪሽን ላይ ምንድን ነው እንጠቀማለን። ቴማር ማለት ቶታል ሚክስድ ሬሽን ይባላል። ዛት ሚንስ ከብቷ በቀን ውስጥ ምን ያህል ካሎሪ ያስፈልጋታል፣ ፕሮቲን፣ ፋት፣ ኢነርጂ እንደገና ደግሞ ሚንራሎች ምን ያህል ያስፈልጓታል የሚለው ካልኩሌት ተደርጎ በሚሰጡት የወተት ልክ ካልኩሌት አድርገን ሚክስ አድርገን ቾፕ አድርገን የምናቀርብበት ራሱን የቻለ አፕሊኬሽን አለ። ሎካሊ ከምናገኘው የመኖ ግብአት ከብቶቹ በቀን ውስጥ የሚያስፈልጋቸውን የኒውትሪሽን መጠን ከቨር የምናደርግበት ሲስተም አለ። ሩመኔት ይባላል አፕሊኬሽን ነው። በዛ ነው ፎርሙሌት አድርገን ቾፕ አድርገን ሚክስ አድርገን እንደዚህ የምናቀርበው ማለት ነው። አሁን ኤሪያ ሁልጊዜ የሚበሉበት ነው ማለት ነው። የእኛ ግቢ ከብቶች 24 ሰዓት ይበላሉ። 24 ሰዓት ምግብ አላቸው። በቀን ሶስት ጊዜ ፍሬሽ መኖ ነው እናቀርብላቸዋለን። ከብቶች በባህሪያቸው በቀን ውስጥ ከ12 እስከ 14 ሰዓት ይተኛሉ፣ ከ5 እስከ 6 ሰዓት ይመገባሉ፣ ከ2 እስከ 3 ሰዓት ማለቢያ ክፍል ውስጥ ናቸው፣ ከ2 እስከ 3 ሰዓት ደግሞ ይንቀሳቀሳሉ፣ ይቦርቃሉ። ካው ብረሽ ካደረክላቸው ምንድን ያደርጋሉ? ካው ብረሽ ስር ሄደው ይታሻሉ። እንደዛ አድርገው ነው የሚያሳልፉት ቀናቸውን። ስለዚህ ሰፊውን ሰዓት የሚያሳልፉት መኝታ ላይ ነው። ስለዚህ ቢፈልጉ ውጭ ይተኛሉ፣ ቢፈልጉ ውስጥ ኪቢክ ላይ የሚተኙበትን ቦታ ታይዋል። የራሳቸው የሆነ መተኛ አላቸው ማለት ነው። ቤስት ኮምፈርተብል የሆነ መተኛ ቦታ አላቸው። ሶ በዛ መሰረት ነው ራሳቸውን ማኔጅ የሚያደርጉት። ሌላው ሶስተኛው ኮንፈርት ዞን ነው። ያን ለመፍጠር እንደ የእድሜያቸው ነው መኖ የምንመግባቸው። ትልልቆቹ የትልልቅ ከብቶች መኖ ነው የሚበሉት፣ ትንንሾቹ የትንንሽ ከብቶች መኖ ነው የሚበሉት። ማለት ይህንን ራሳቸው አውቆ ነው ወይስ ይከፋፈላል? አሁን እዚህ ጋር ተከፍሏል እንደምታየው። ጊደሮች በዛ በኩል ናቸው ያሉት፣ ላሞች በዚህኛው በኩል ናቸው ያሉት። ከብቶቹ ፍሪ ናቸው። የእኛ ግቢ ፍሪስቶል ሲስተም ነው የሚጠቀመው። አብዛኛውን ኢትዮጵያ ውስጥ የተለመደው ከብቶቹ ታስረው አንድ ቦታ ላይ ነው እዚህ ግን ፍሪ ስቶል ነው። 24/7 ፍሪ ናቸው ከብቶቹ። ባይ ዘ ዌይ ከብቶቹ በጣም ካልም የሆኑ ፍጥረቶች ናቸው፣ በጣም ማለት ነው። ፊሊንጋችንንም ሴንስ ያደርጋሉ። አሁንኛ እነሱ አካባቢ በጣም ደስተኛ መሆን በጣም በቃ መዘመር ደስተኛ መሆን ነው የምናሳየው። ፊሊንግ ጸብ ካለ ደስ ማይል ኢሞሽን ካለ ወተት ይቀንሳሉ፣ ድሮፕ ያደርጋሉ፣ ወተት ፕሮዳክሽናቸውን ይቀንሳሉ። ዘውል ኖት ቢሃፒ ሲፈልጉ ይበላሉ፣ ሲፈልጉ ይጠጣሉ። ውሃ አክሰስ አላቸው በቀን ውስጥ። ብዙ ሰው አያውቅም። አሁን ነ የሆልስቲን ፍሬዣኖች ከ350 እስከ 700 ኪሎ አካባቢ ይመዝናሉ። ኦን አቨሬጅ በቀን ውስጥ እስከ 250 ሊትር ድረስ ይጠጣሉ። ከ200 እስከ 250 ሊትር ድረስ የሚገፉበት ጊዜ አለ። ሶ ከፍተኛ የሆነ የውሃ ዲማንድ አላቸው። 24 ሰዓት በራባቸው ሰዓት መጥተው ይበላሉ፣ መብላት በፈለጉበት ሰዓት፣ ሲጠማቸው በፈለጉበት ሰዓት ወተር ትረፋለህ። አምስት ፖይንቶች አሉ ሁሉም ጋር ሄደው ይጠጣሉ ማለት ነው። ይሄ ለሚታለቡት ከብቶቻችን ብቻ ሳይሆን ለሄፈሮቻችንም ለኤርሊንጎቻችንም ለጥጆቻችንም ነው። እስኪ እንደው አሁን በብዛት ከብቶች አሉ በዝርያ ደረጃ ስንት አይነት ዝርያ አሉ? እዚሁ ውስጥ ቅድም ስጠቅስልኝ ነበረ ማነሻቸው ወይም የዘር ሀረጋቸው ከቦረና ብለኛል። አዎ፣ ከቦረና ቢሆንም የተለያዩ አይነት ዝርያዎች እኛ ለሙከራ ያስገባናቸው አሉ። ጀርዚ፣ ብራውንስዊዝ፣ አይሪሻየር እና ሜንሊ። በብዛት ያሉት ሆልስቲን ፍሪጀንስ ዊዝ ቦረና ከውስጥ ናቸው። ከነዚህ የተመረጡ ናቸው ብለህ የምታስባቸው ደቤስት አሁን ፕሮዳክሽኑን ስለሆነ የምንፈልገው እኛ ከፍተኛ ምርት ያላቸው ከብቶች ከፍተኛ የወተት መጠን ያላቸው ከብቶች ሆልስቲን ፍሬዣኖች ናቸው። እዚህ ጋር አንድ የማሳያችሁ ነገር ምንድን ነው? ይሄ ቾፐር ማሽን ነው። ይሄ ቾፐር ማሽን እዚሁ ነው የሰራ ነው ባይደ ይሄ ፎርሙላችን ነው። በየቀኑ ከብቶቹ በቀን ሶስት ጊዜ የሚቀርብላቸው የመኖ መጠን ነው። በዚህ መሰረት ነው በዚህ መሰረት ነው የሚፈጨው ማለት ነው ያው ለነኝህን ኢንግሪዲየንቶች ፈጭቶ ሚክስ አድርጎ ነው የሚያስገባላቸው። ስለዚህ ይህ ቾፐር ቾፐር በጣም ተቸግረን፣ ያው አንዳንድ ጊዜ ስትቸገር ችግር አይደል ፈጠራንም የሚያመጣው። ከዩቲዩብ ላይ ኮፒ በማድረግ ከአንድ ጓደኛዬ ጋር በመሆን ጸጋ ይባላል፣ ከሱ ጋር በመሆን ነው ይሄን ቾፐር የሰራ ነው። እዚሁ እኛ ወርክሾፕ ውስጥ ነው ማኒፋክቸር ያደረግነው። ኢትዮ ፋርማቴክ ሲቋቋም ከዚህ ቾፐር በኋላ ነው የተቋቋመው። ይሄን ቾፐር ከሰራን በኋላ ነው የተቋቋመው። ከፍተኛ ስራ ነው ይሰራ ነው። በዚህ ቾፐር ጥሩ ሪቨኑ ነበረው። በዚህ አማካኝነት ቆንጆ ወርክሾፕ ሰራን። በጣም ብዙ ዲማንድ አለው። አሁን ላይ በጣም ብዙ ሰዎች እየመጡ እየገዙ ይወስዳሉ ማለት ነው። ከብት እርባታ ያላቸው ሰዎች የተለያዩ መኖች፣ አዎ፣ ይሄ ልክ በዚህ መልኩ ቾፕ አድርጎ ፈጭቶ ለማስቀመጥ እንደምታየው፣ ለዳይጀስሽን በጣም ሲምፕል ነው። ከብቶቹ በቀላሉ አብዞርቭ እንዲያደርጉት ያደርጋል። ከዛ ባለፈ ደግሞ ብክነትም እንዳይኖር ወደ ውስጥ እየረጩ እንዳያባክኑትም ቾፕ ተደርጎ መሰጠቱ በጣም አድቫንቴጅ አለ። ሚክስ ለማድረግም በጣም ይቀልናል። ስለዚህ ለዛ ታስቦ ነው ይሄ የተሰራው ማለት ነው። መልካም። ብዙ ጊዜ ሰዎች በዚህ ስራ ውስጥ ያሉት መኖ ተወደደ፣ መኖ በመወደዱ ወተት ተወደደ ይላሉ። እናንተ እዚህ በማምረታችሁ እንዲሁም ይህንን ሳር እዚህ በማብቀላችሁ ያንን የመኖ ውድነትን መቀነስ ይችላቸዋል ብለን እናስባለን። በሚገባ ወተት ባይዘወይ እንደ ሀገር መንግስትም በፖሊሲ ደረጃ ትልልቅ ስራዎች መስራት አለበት። ከማውራት ባለፈ መሬት ላይ የሚታዩ የሚጨበጡ ነገሮች መውረድ አለባቸው። ምክንያቱም አሁን ላይ ከሌማት ትሩፋት ጋር በተያያዘ ጥሩ እንቅስቃሴዎች እንዳሉ እያየን ነው። ግን የበለጠ በደንብ ለስራው ያለውን አዌርነስ በደንብ መጨመር መቻል አለበት። ስራው ላይ ቦታ ይዘው ፖዚሽን ይዘው የተቀመጡ ሰዎች ወርደው ስራው እንዴት መሰራት እንዳለበት አንደርስታንድ ማድረግ መቻል አለባቸው። ለከብቶች መኖ ተብሎ መሬት መንግስት አይሰጥም እስካሁን። ማለት መቶ ሚሊዮን ህዝብ ባለበት ሀገር አልሚ ከሚባሉ ወሳኝ ምግቦች መካከል ግንባር ቀደሙ ነው፣ ወተት፣ እንቁላል ወሳኝ እንደሆነ ይታወቃል። ሶ እነኚህን ነገሮች ከማልማት አኳያ ያለ መኖ ወዴትም ልታንቀሳቅሰው አትችልም። ስለዚህ በጣም ቤስት የሚባሉ መኖዎች እኛ በግል ተንቀሳቅሰን በራሳችን ጥረት የሰራናቸው ስራዎች አሉ። ነገር ግን ድጋፍ ቢደረግ አሁን ለምሳሌ ከቦታ አኳያ በጣም በፍጥነት መንግስት ለዚህ ነገር ትኩረት ሰጥቶ ቦታ ቢያመቻች፣ የፋይናንስ ሴክተሮች በጣም ከልብ ፊታቸውን ወደ ግብርናው ማዞር ቢችሉ በጣም ትልልቅ ስራዎች መሰራት ይችላሉ። በጣም ብዙ ሰው ኢነርጂውን አውጥቶ መስራት ይቻላል። ዛሬ እኛ ያልከፈልነው ዋጋ ነገ ልጆቻችንን በጣም በብዙ ጥፍ ነው የሚያስከፍለው። የእኛ አሁን ያለንበት ሌቭል አድቫንቴጁ ምንድን ነው? ሁሉንም ነገር ኮፒ ማድረግ ነው። በራሳችን ተጨንቀን ተጠበን የምንፈጥረው ተአምር የለም። ኤክስፖዣራችንን ለማስፋት ይህንን ነገር የተሻለ አድርገው የሰሩት አካላት እነማን ናቸው? ማንነታቸው ብቻ ሳይሆን እንዴት ነው የሰሩት የሚለውን ነገር በደንብ አድርጎ ካፕቸር ማድረግ አስፈላጊ ነው። ያን ካደረግን በአጭር ጊዜ ውስጥ የግብርና ኢንዱስትሪው በጣም ይለወጣል። ሶ መኖ ቢስተካከል ወተት ከ20 ብር ከ15 ብር በላይ መሆን የለበትም ፐር ሊትር። ባይ ዘ ወይ የእኛ ራዕያችንም ይሄ ነው። እኔ አስቤ ስነሳ እንደ አፍሪካ ሶስት አራተኛ የአፍሪካ ህዝብ በአቅሙ ኳሊቲ የሆነ ወተት መጠጣት ማስቻል ነው የኔ ቅድ እዛ ላይ ነው አትኩሮት ሰተን የምንሰራው። ኤክስፐሪመንቶቻችንም በዛ ልክ እየተደራጁ ነው እየሄዱ ያሉት ማለት ነው። ሶ ፕሮግረሲቭ ነው፣ እንደዚህ እያለ የሚሄድ ነው። ቅድም እንደነገርኳችሁ ኢትዮ ፋርምቴክ ኢንጂነሪንግ ነው ይሄን ቾፐር ማሽን የሚያመርተው። ሶ ኢትዮ ፋርምቴክ ኢንጂነሪንግን በሶሻል ሚዲያም ታገኙታላችሁ። አድራሻችንም እዚሁ ቢሻንጉራቻ ነው ያለው። ሶ በሶሻል ሚዲያ በቲክቶክ አካውንት በእኔ አካውንት እስክንድር ዮሴፍ ብላችሁ ማየት ትችላላችሁ። በዩቲዩብ አነን አግሮ ኢንዱስትሪ ብላችሁ ቼክ ማድረግ ትችላላችሁ። ስልክ ቁጥራችንም ደግሞ እዛውም ላይ አለ፣ እዚህም ላይ አለ። ምናልባት እንደ ጥያቄ ላንሳልህ። ና እዚህ ግቢ ውስጥ ጥቅም ላይ ካዋላችሁት ከነዚህ ከብቶች ከምታገኙት ከወተት ተዋጽኦ በተጨማሪ የነሱንም ሽንት በባዮጋዝ መልክ እየተጠቀማችሁን ያላችሁትና እስኪ አብራራለ። ምንድን ነው ቅድም እንደነገርኩ እነኚህ ሶስት ፒላሮች አሁንም አሉ። ኒውትሪሽን፣ ሴሌክቲቭ ብሪዲንግ እና ኮንፈርት ዞን። ኮንፈርት ዞን መፍጠር ላይ በውስጡ ሰልፍ ሰፊሸንት ከመሆን አኳያ የምንሰራው ስራ ማለትም ፋይናንሻሊ ድጋፍ ያደርግልናል ይሄ ባዮዳይጀስተር። እንደገና ደግሞ እንደ ኢንቫይሮንመንቱን ደግሞ ከመጠበቅ አኳያ ሰፊ ትልቅ ስራ ይሰራል። ባዮሴኪሪቲ ለሰዎች የሚኖረው ባዮሴኪሪቲ በጣም ሂውጅ ነው የሚሆነው። እንዳልኩ ይሄ ባዮዳይጀስተር አጠቃላይ 470 ሜትር ኪዩብ ይይዛል። ዋና ሜን ባዮዳይጀስተሩ አውትሌት ቻምበሩና፣ ኮምፖስት ፒቱ በአንድ ላይ በመሆን ማለት ነው በቀን ውስጥ ከ20 እስከ 25 ኩንታል ድረስ ማኒውር እናገኛለን ከከብቶቹ ሶ ያ ማኒውር ቀጥታ በፕሬሸር ውሃ እየተበጠበጠ በቀላሉ እንደ ሌላ አካባቢ አይደለም፣ በቀላሉ በፕሬሸር ውሃ እየተበጠበጠ እዚህ ውስጥ እንዲገባ እናደርጋለን። እዚህ ውስጥ የገባውን ማኒውር ፕሮሰስ በማድረግ ሚቴን ጋዙን ከውስጡ ለብቻው ኤክስትራክት ተደርጎ ይወጣል። በቀን 70 ሜትር ኪውብ አካባቢ የሚገመት ሚቴን ጋዝ እናገኛለን ማለት ነው። ያ ሚቴን ጋዝ ልክ እንደ ናፍታ እንደ ቤንዚል ቀጥታ ወደ ጀነሬተር ይላክና ኤሌክትሪክ ጀነሬት ማድረግ ይችላል ማለት ነው። ከዛ ሜቴን ጋዝ 150 ኪሎዋት አወር ድረስ ጀነሬት ማድረግ ይቻላል። ካረንትሊ እኛ በ30 ኪሎዋት አወር ጀነሬተር ነው እየተጠቀምን ያለ ነው። ግን እስከ 150 ኪሎዋት አወር ጀነሬተር ድረስ ገጥመህ መጠቀም ትችላለህ። ዛት ሚን ሰልፍ ሰፊሽንት እንድትሆን ያደርጋል። ከራስህ ከፋርምህ አልፎ ሃይ ስኩል ከጀርባ አለ። ሃይ ስኩሉ በነፃ ኤሌክትሪክ ፓወር ተጠቃሚ እንዲሆን ማድረግ፣ አካባቢው ላይ አቅም የሌላቸውን ሰዎች ኤሌክትሪክ ሰፕላይ የማድረግ እቅድ ይዘን እንሰራለን ማለት ነው። እየሰራንም ነው ያለ ነው ሶ ያን ካደረገልን በኋላ አውትሌት ቻምበር ላይ ሄዳል። ከአውትሌት ቻምበር መልሶ ገብቶ እዚህ ጋር ያለውን ስንዘጋበት ተመልሶ ገብቶ ኤክስትራክትድ ሆኖ ኒት የሆነው ሊኩዊድ ፈርቲላይዘር ነው የሚሆነው። ስለሪ ነው የምንለው እኛ፣ ግን እንደ ሊኩዊድ ፈርቲላይዘር መጠቀም እንችላለን። ያንን ከዚህ በፊት ለተለያዩ ግሪን ሀውሶች እንደ ማዳበሪያነት በሊትር ሁለት ብር እየሸጥን ቆይተናል ማለት ነው። ነገር ግን አሁን የኛን ግቢ እንደምትመለከተው እንዲ አረንጓዴ የሆነበት ትልቁ ምክንያት አግሮኖሚውን ከሰራን በኋላ ወተር ሆልዲንግ ካፓሲቲውን እንዲሻሻል ካደረገልን ነገር አንዱ ይሄ ሊኩድ ፈርቲላይዘር ነው ማለት ነው። ንጹህ የተፈጥሮ ማዳበሪያ ነው የምንጠቀመው። ምንም አይነት አርቲፊሻል ሰው ሰራሽ ማዳበሪያ እንጠቀምም። የምንጠቀመው ማዳበሪያ ከከብቶቹ ማኒውር የምናገኘውን ንጹህ የተፈጥሮ ማዳበሪያ ነው ማለት ነው። ስለዚህ እበታቸው ኤሮን ፖሊዩት አያደርግም። በቅርብ ጊዜ አሁን አውሮፓ ኔዘርላንድስ በጣም በከባድ ሁኔታ ይሄ በካይ ጋዝ ሚሽን ጋር ተያይዞ ምንድነው? እየተደረገ ነው ያለው ባን እየተደረገ ነው ያለው። ሶ እኛ ገና መሰረት እየጣልንበት ያለ ኢንዱስትሪ ነው። ያ እዛ ደረጃ ላይ ከመድረሳችን በፊት ስንሰራው ኮንሲደር መደረግ ያለበት ነው ባዮ ሴኩሪቲ። ሶ ከዛ አኳያ እንደ አንድ ኮንፈርት ዞን ነው የምንቆጥረው ፣ አካባቢያችንን ያሳምርልናል። አደ ሴም ታይም በካ የሚባለው ጋዝ ደግሞ ሄዶ ኤሌክትሪክ ኢነርጂ ይሰጠናል ማለት ነው። እስኪ በዋነኝነት የአናን አግሮ ኢንዱስትሪ ዋና አላማዎች እዚህ ውስጥ እንደተመለከት ነው ብዙ አገልግሎቶችን ነው እየሰጣችሁ ያላችሁት፣ ማለት ለሰዎች ለስራአጦች የተለያዩ ማሽነሪዎችን በመስራት በማባዛትም ገዝቶ እንዲጠቀሙ በማድረግ ደረጃ ብዙ ነገር እየሰራችሁ ነው። እስኪ በዋነኝነት የእናንተ ትኩረት አቅጣጫ ወይም ደግሞ በምን ላይ ነው የምትሰሩት? ሎንግተርም ቪዥናችን እንደ አህጉር ነው የምናስበው። ሎንግተርም ቪዥናችን ቅድም እንደተናገርኩት ሶስት አራተኛው የአፍሪካ ህዝብ በአቅሙ ኳሊቲ የሆነ ወተት እንዲጠጣ ማስቻል ዋናው አላማችን ት ሚንስ በቀን የእኛ እቅድ አራት ነጥብ አምስት ሚሊየን ሊትር ወተት ማቅረብ ነው። በሚቀጥሉት ከአምስት እስከ ሰባት ዓመታት ባለው ጊዜ ውስጥ ይሄ ነገር በትክክል በተጨባጭ መሰራት እንደሚችል ማሳየት መቻል የእኛ እቅድ ሶ ለዛ ነው ራሳችን እያዘጋጀን ያለ ነው። ይሄ ፓይለት ፕሮጀክታችን ነው። ሎንግ ተርም ግባችን ያ ነው። ሾርተር ምግቦች አሉ እየሰራን ያለንባቸው። በዚህ ጊዜ ይሄንን በዚህ ጊዜ ይሄንን ብለን የምናስቀምጣቸው ብዙ ታርጌቶች አሉ። ከፋይናንስ አኳያ ሊሆን ይችላል፣ ከፕሮዳክሽን አኳያ ሊሆን ይችላል፣ ከሰው ኃይል ልማት ጋር ተያይዞ ሊሆን ይችላል። እያንዳንዱ አስፔክት የራሱ የሆነ ሾርተር ምግብ ሎንግ ተር ምግብ አለው ማለት ነው።